ማለፊያ እና ርብቃ መቀመጥ አቅቷቸው እንዲሁም ምን ይፈጠር ይሆን ምን አላ ይላት ይሆን በሚል ጥያቄ ራሳቸውን ያወጣሉ ያወርዳሉ። አሁን እንደምን የሚመለስ እንጂ ከዛ በኋላ ያለው ቀላል ነው። በቃ እንዴት ተጸጸትን እስካሁን ልክ እንዳልነበር። አሰላሙ አሌይኩም ረህመቱላሂ ወበረካቱ ውዴ ቻናል ቤተሰቦች እንዴት ናቸው? ሰላም፣ ከኔ ሰላም ነኝ። አልሐምዱሊላህ ክርስቲያን ወገኖች ሰላም ሰላም ብያለው። ጠብታ ክፍል አስር ማለፊያ እና ርብቃ መቀመጥ አቅቷቸው እንዲሁ ምን ይፈጠር ይሆን ምን ይላት ይሆን በሚል ጥያቄ ራሳቸውን ያወጣሉ ያወርዳሉ አሁን እንደምንም የሚመለስ እንጂ ከዛ በኋላ ያለው ቀላል ነው በቃ እንዴት ተጸጸትን እስካሁን ልክ እንዳልነበር እንነግረውና ካመነን በኋላ መጨረስ ነው አለች ማለፊያ አዎ ህቴ ይምጣ እንጂ ሁሉም ነገር ቀላል ይሆን ነበር ግን እታታይ እስካሁን ምን እያደረገች ነው ቀረችኮ አለች ርብቃ እኔ እንጃ ያን ሰውዬ ምን እንደሚል ግን እናቴ ምን እንደምትጠይቅ ታውቅበታለች ጠብቂ አሳምነው ትመጣለች አለች ማለፊያ ልጆች ምን እያዳረጋችሁ ነው አለች ወይዘሮ አትጠገብ በዚህ ጊዜ ማለፊያ ና ርብቃ እየተሯሯጡ ወጥተው ተቀበሏት እናቴ እንዴት ሆነሽ ምን አለሽ አለች ማለፊያ እዝጎ እናንተ ልጆች ለወሬ ልትሞቱ ነው በቃ እስኪ መጀመሪያ ልቀመጥ በዛ ላይ ስትመጣ ምን አድርገን እንቆያት፣ የለም አይደል ወሬ ብቻ ማምሰልሰል። እረ ተው እናንተ ልጆች እየማገጣችሁ ነው፣ ሴትነታችሁን እየረሳችሁ ወሬ አሳዳጅ ብቻ እየሆናችሁ ነው። አሁን አንቺ ቡና አፍሊልኝ ብላ አረብ ቃና አዘዘቻት። አይኖቿ፣ ደግሞ ቡና የምትቆላበትና የምታፈላበት እንጨት በጓሮ ለቃቅመሽ አምጭላት ከዛ በኋላ ቡናችን እየጠጣ እንጫወታለን አለች። ወይዘሮ አትጠገፍ ማለፊያ በብርሃን ፍጥነት ወጥታ እንጨቱን አስራ አስቀምጣ እያኖረች እስኪ መስል ድረስ ብዙ እንጨት ለቅማ ተሸክማ መጣች። ርብቃን ብትሆን ቡናውን ለመቁላት የግድ የመቁሊያ እንጨት ማለፊያ እስክትመጣ አልጠበቀችም ወጣ ብላ አጥሩ ላይ የወዳደቁትን እንጨቶች አምጥታ ቡናውን ቆልታ እያፈላች ነው ቡናው እንደፈላም ጀበናውን አውጥታ የጀበና ማስቀመጫው ላይ አስቀምጣ ቡና ቁርስ ከሞሰብ እንጀራ አውጥታ በበርበሬ ቀብታ ለእናቷ አቀረበች ወይዘሮ አትጠገብም ተባረኩ ልጆቼ ወግ ማድረጋችሁን ያሳየኝ እንዲህ ቡና ቁርስ እንዲያበላችሁኝ፣ ሰርጋችሁንም ያብላኝ፣ ወልዳችሁ ልጆቻችሁን ለመሳም ያብቃኝ። የምራአት ማአት አዥጎደጎደችላቸው። ርብቃና ማለፊያ ተያዩ። እናታቸው በጣም ደስ ሲላት ምርቃት እንደምታበዛ ያውቃሉ። አሜን አሜን እያሉ ለምረቃታቸው እጅ ነስተው የእናታቸውን ጉልበት ስመው የቡና ቁርሳቸውን ተቀብለው እየበሉ ርብቃ አቦል ቡናውን ቀድታ መጀመሪያ ለእናቷ ሰጥታ፣ ከዛ ማለፊያ ሰጥታ ለእሷም እየጠጣች እና ምን አለሽ አቶ ዳኛው አለች ማለፊያ። አቶ ዳኛውንማ አልቅሼ የነገርኩት እኔ ያለ ልጅ መኖር እንደማልችል፣ እድሜው ከቤት የሚወጣበት እንዳልሆነ እና መናጢ መምህር ደግሞ ለልጅ ያስቦ ሳይሆን ንብረቱን በልጅ ስም እንደሆነ ስላወቀ የልጅን ንብረት ሊወስድ ነው አስተምረዋለሁ ብሎ የወሰደው ምናምን አልኩት። አለች እየሳቀች። የእውነት እናት ያንቺ እኮ ግን ሳትማሪ የተማርሽ ነሽ። ያን ከንቱ የሆነ መምህር ሰርተሽለታል። አሁን የተማረው እሱ ነው አንቺ። ሀሀሀ አለች ማለፊያ። እርብ እርብቃን በሳቅ ተከተለቻት። አንድ ላይ ሳቁ። ይህ የማይረባ ቤት ድረስ መጥቶ እንዲያዋረደኝ ትምህርት ቤቱ ድረስ ሄጄ በርዕሰ መምህሩ ፊት ነው ሄጄ ገና የማዋረደው። እሄድለታለሁ አላወቀኝ መሰለኝ አትጠገብን የሴት ጀግና እንደሆንኩ ህጉን እንደው አውቀዋለሁ ልጄን መልሼ አመጣዋለሁ ከእሱ እነጥቀዋለሁ አቶ ዳኛው የመምህሩ ማንነት ይጣራ ምን እንደፈለገ የልጁ ሁኔታ እናጣራለን ብሏል አለች ግን እታታይ ቀዳማዊ የመምህሩ ጋር ቢወግንስ አሻፈረኝ ቢልስ አለች ርብቃ እህ እንዲህ እንዲ እንዲል ያደረገው ራሱ ነው መርዞት ነው ልጅ የሚ የሚያውቀው ነገር የለውም የሚበጀውንም የማይበጀውንም የሚለይበት እድሜ አይደለም አሁን መምህሩ ያለውን ብቻ ነው የሚለው አውቀው አለሁ ልጄን እንደዚህ አልነበረም ይሄ መምህር ነው ልጄን የቀየረው እላለሁ አለች እየሳቀች እግዚአብሔር እናቴ አንቺ ማንም ተከራክሮ አያሸንፍም ይወድቃል እንጂ ያኔ የዛን መምህር ፊት ያየ። የቀዳማዊንስ? አለች የቀዳማዊን ተውት፣ ምንም አይልም አቅምም የለውም አለች። እንዴት ነው ምንም የማይለው? አሁን እኮ በሱ ቤት ከከተሜ ጋር ሆኖ ያለ ሀሳብ ለመማር ነው አለች ርብቃ። ነገሮች ወደ አንድ አቅጣጫ እየሄዱ ይመስላሉ። እነማለፊያ ቀዳማዊ ወደ ቤት ሲመጣ ስለሆነ በሀሴት ተሞልተዋል። ወይዘሮ አትጠገብ በእልህና በንዴት ልጇን እየጠበቀችው ነው። አቶ ዳኛው ሚኒሻዎችን ጠርቶ ወደ ትምህርት ቤት ሄደው መምህር ደረጀን እንዲያመጡት ትዕዛዝ አስተላልፈዋል። ሚኒሻዎቹ በታዘዙት መሰረት ወደ ትምህርት ቤት ሄዱና አቶ ደረጀን ሊቀመንበሩ ስለሚፈልጉ አብረን እንሄድ አሉት። መምህር ደረጀን በድንገት ጥሪያቸውን ግራ ተጋብቶ፣ ታዲያ ራሱ ወይም ሌላ ሰው አልክብሽም እንዴ እንዴ! ወንጀለኛ እናንተ የሚልክብኝ አለ። ዝም ብለህ ሂድ። ወንጀለኛ አለመሆንህ በምን ታውቃለህ? ደግሞስ የሰው ልጅ ቤትህ አግተህ ወንጀለኛ አይደለሁም ትላለህ? አለ አንደኛው ሚኒሻ። ይሄን የመምህር ደረጃ የሁሉም ነገር ገባው። ይሄን ሁሉ ክስ ያቀረበችው የቀደመው ናት እንደሆነች አወቀ። እሺ እንሂድ፣ ወንጀለኛው ማን እንደሆነ በቅርብ ይለያል። ጭራሽ እንዲህ አይነት ጨዋታ መጫወት ጀመረች ከባድ ሰው ነች ወይዘሮ አትጠገብ አለ በሆዱ በውስጡ ብዙ ውጣ ውረዶችን ብዙ ሀሳቦችን እያሰበ የቀበሌው ሊቀመንበር አቶ ዳኛው ጋር ደረሰ በቃ እናንተ መሄድ ትችላላችሁ ብሎ አቶ ዳኛው ሚኒሻዎቹን ከቢሮ አስወጣቸው እሽ መምህር ደረጃ የተላክህ ምንድን ነው ከየት ነው የመጣኸው አለ አቶ ዳኛው ይህን የመምህር ደረጃ በጣም ተናደደ አሁን ቀጥታ ወደ ፈለግከው ነጥብ ግባ። መጀመሪያ እኔን በሚንሽ ያየ የማስመጣት ስልጣን የለህም። እኔ ስላላወክ ብዬ ነው የመጣሁለት። ወንጀል ከሰራሁም የምመጣው በፖሊስ ክስ እንጂ በአንተ ክስ አይደለም። ገብተሃል? እኔ ጥንቅቅ አድርጌ ህጉን አውቃለሁ። አሁን ለምን እንዲያስመጣ ሀይ ንገረኝና ወደ እስራኤል ሄድበት አለመምህር ደረጃ። አለባክህ ህጉን ካወክ አይቀር ታዲያ የሰው ልጅ ማገቱ ተገቢ ነው ትላለህ? አለ ዳኛው። ስነስርዓት አድርግ። አላስገድር አላስ አላስ አላሳገድኩትም ከፖሊስ ጋር ነው ሄጄ የሄድኩት ሊጀው የሄድኩት። ይልቅ በማያገባህ ገብተህ በኋላ አዘቅት ውስጥ እንዳትገባህ፣ አለ መምህር ደረጃ አረባክህ መምህር ብቻ አይደለህም የህግ ባለሙያም ጭምር ነህ። አሁን ለማንኛውም ጉዳዩን ወደ ወረዳ ፍርድ ቤት ከምንልክ ልጁን አምጥተህ ለእናቱ አስረክብ፣ አለ ዳኛው። ሀሀሀ መምህር ደረጀ በረጅሙ ከሳቀ በኋላ ትቀልዳለህ፣ ይልክ እሱ እኔን ስለሚጠቅም ብትጀምረው ደስ ይለኛል። ግን በልጁ ላይ በደረሰው ጠባሳ ላይ አንተም አንዱ እንዲሆንክ አስመሰክራለሁ። ያን ምን እንደምታደርጋ ያለሁ ስልጣን ይችን የገጠር ቀበሌ ማስተዳደር እንጂ ሌላ አቅም የለህም። እኔ ግን የመምህር መጀመሪያ እሷ ያለትን ነገር ተቀብለህ ወደ እኔ ከምትመጣ ሄደህ ጎረቤቶቿን ጠይቅ። ልጁን ምን እንዳደረገችው እንደምትውል እህቶቹ እንዴት እያሳቀቁት እንደሚውሉ ገባህ? ያኔ ለምን ልጁ እንዲወሰድኩት ትረዳለህ። አረ አላረጋገጥክም ካልክ በል ሞክረኝ፣ ማን እንደሚያሸንፍ አሳይሃለሁ። ከመክሰስህ በፊት ግን ምስክሮችን አዘጋጅ ብሎ ወጣ። አቶ ዳኛው በጭንቀት ብድግ ቁጭ አለ። እረ፣ ምን ነው በቀረብኝ። ይሄ መምህር እውነት ሳይኖረው እንዲህ በልበ ሙሉነት አያወራኝም። ወይዘሮ አትጠገብ ምንድነው ያደረግሽው? ምን ውስጥ ነው የከተትሽኝ? እያለ ቢሮውን ቆልፎ ወደ ወይዘሮ አትጠገብ የመኖሪያ አካባቢ አቅጣጫ ተጓዘ። ክፍል